አብርሽ ይሄንን ያህል እየተለመንክ ይሄንን ያህል አሁንም፣ ሁሉም ሰው ቢሆን ወደ ራስ ተመለስ ነው። አለቀ፣ ድራማው እዚጋ ይጠናቀቃል ማለት ነው። እዚጋ ይጠናቀቃል። ካናዳ ሲጀምር ሩታ፣ ካናዳ ፕሮሰስ፣ ቀልድ አረጋችሁት እንዴ? ካናዳ ኮ ለመሄድ እኮ በጣም ብዙ ፕሮሰስ አለው በጣም ነው ብዙ ፕሮሰስ ያለች። ስሙኝማ ማለት ነው እና አብርሽ ማለት ነው አብርሽ፣ አሁን ትዳርክን ወደ ራዘ ተመልሰ ይሄ ጓደኛ ምን ምን ምን እስከ ዛሬ የተሰዳደባችሁትን እስከ ዛሬ ምን የተባላችሁትን ይቅርታ ተባብላችሁ ወደ ትዳራችሁ መመለስ አለባችሁ። ስለዚህ ጋሽዬ ደግሞ እንደው ዳኒን እንዴት እንዳንጠለጠሉት ማለት ነው እኔማ ጋሽዬን ቦክስ ከዳኒ ጋር ሊጀምር ነው ብዬ ነበር። እና ጋሽዬን እንግዲህ ሁልጊዜ ጋሽዬ እኔ ልንጣስላችሁ ከቡታ ነገር አትንጣትሉኛላችሁ ላሳረቃችሁ ስል ስለዚህ፣ እኔ ሮታ ልጄ ናት። ሮታን በድለህ አንተ ልጄ ስለሆንክኝ፣ አንተ ልደግፍ አልችልም። እሮታን እኔ አናግሬያታለሁን ያሉ ጋሽዬ ዛሬ ትልቅ ሰርፕራይዝን ያደረጉን እኔ በጣም ነው ደስ ያለኝ። ያው ሁላ እንግዲህ በዙሪያቸው ሲሰራ የነበረ ቪዲዮ ሁሉ ዛሬ ኩምሽሽ ብሏል ማለት ነው። በነገራችን ላይ ከካሜራ ጀርባ ቤላዬም አለ የእኔ መልካም ወንድም ማለት ነው። እና በጣም በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። እንግዲህ እነ ዳንኤልም አሉ። በቃ ይሄ ነገር ወደ እርቅ ሊመጣ ነው። ይሳቅም አለ። ስለዚህ ጋሽዬ እንደዚህ ፈጣሪ አክብሮት ማለት ነው ሩታዬን ወደ ራሷ እንድትመለስ ላደረግኳት እና እንዲሁም አብርሽንም ወደ ራሱ እንዲመለስ ደረኩት እናመሰግናለን። ይሄ ድራማኛ ቋቅ ብሎን ነበር። በጣም ነበር ያስጠለው፣ በጣም ማለት ነው፣ በጣም ከሚባለው በላይ በጣም ብዙ ሰው የተጣላበት ቪዲዮችሁ ነው እንዳለ ማለት ነው። እና ወደ ራስ ሰው መመለስ በአሁኑ ሰዓት ላይ ጾም ነው። የሰው ልጅ ማንም ይሁን ማንም ይገጫጫል፣ ግን ቢቅርብ ይባባል፣ ምን ችግር አለው? እንኳን ሰውና ሰው አይደለም፣ እግርና እግር ይጋጫል። እንኳን የሰው ልጅ ፈጣሪ የሚቀር ይላል እና አውርሽ ወደ ራስህ መመለስ አለብህ ማለት ነው። ራስህን ወደ ቤተ ክርስቲያን ገብተህ ጸሎት አድርግ። እውነቴን ነው የምልህ፣ ከፈጣሪ ጋር ተገናኝ። ሰው ከፈጣሪው ሲልቅ ነው ሸይጣን በቤቱ የሚገባው ማለት ነው። እና ሩትዬን፣ አዎ ይቅርታ፣ ጎንበስ ብለህ ይቅርታ መጠየቅ አለብህ። ስለዚህ ጋሽዬ ነገ ሩታዬን አስታርቀውልን ይዘው ይመጣሉ። ጠብቁ። በጣም ነው ደስ ያለ ግሬስ ፋሚሊዎች በሙሉ። ይቺ ፍቅር የምትባል ደግሞ እስከዛሬ እኔ ከአብርሽ ጋር ስሰራ የነበረው አብርሽ ልክ ከአንጂ ጋር እንደተጣላ ቴሌግራም ላይ ቴክስት ጻፈልኝ፣ ተጣልተናል አለ። ከዛ ከኔ ጋር ስር ያለ እኔ አንቺን ለማቃጠል ጀመርኩኝ። ምንም ቢሆን ምንም ቢሆን ማለት ነው። ምንም ቢሆን እንዴት አንቺ ካብርሽ ጋር ይሄን ነገር ትሰሪያለሽ? ለማስታረቅ ትሞክሪያለሽ እንጂ አንዳንድ ሴቶች ሲባሉ ሴት ልጅ ለማናደድ የማትሰሩ ሴራ የለም ማለት ነው። እና ከዚህ ድራማ ምንድን ነው እኛ የምንማረው? ከዚህ ቪዲዮ ምንድን ነው የምንማረው? በጣም ነው የሚገርመው። ፍቅር ራሱ የሄድሽበት ቦታ ራሱ ማለት ነው። በጣም ከባድ ልጅ ነች፣ ከምልሽ በላይ ማለት ነው። ከምልሽ በላይ ልጁ ደም እንደሚጮኸው ከምልሽ በላይ በጣም በጣም በጣም ከባድ ሰው ነሽ። እስከ ዛሬ ማሳረቅ ነበረብሽ። ረፈደብሽ ማለት ነው። ዛሬ ነገሮችን ከምትደረድሬ ጋሽዬ ሊያስታርቁ ሲመጡ ሰምተሽ ይሄንን አልሽ። እስኪ እናንተ ፍረዱ ግሬስ ፋሚሊዎች በሙሉ ፍረዱ ማለት ነው። እና ሩታና አብርሽ በመታረቅ ሊታረቁ ስለሆነ እኔ በጣም ደስ ብሎኛል። አዳዲስ ነገር አለ ስንላቸው ነበር። እንግዲህ አዳዲስ ነገር ከቻሳ ጋሽዬ መጥተዋል። ነገ ደግሞ ያዙኝ እንግዲህ ልቀቁኝ ሩታዬ ትመጣለች። ሩታ ከቤት የለችም አሉ፣ ሌላ ጋና ያለችው ሩትዬ። ስለዚህ ትመጣለች ይሳቂ ያመጣታል፣ ይታረቃሉ፣ ሰላም ይፈጠራል ማለት ነው። ግን የጉድ ሀገር የሚባለው ዳንኤል ነው። ለካ ፕሮሰሱ ምናምን የጨረሰላት ወደ ካናዳ ሊልካት ማለት ነው። አብርሽና ዳኒ ኩል እያያዙ ነበር ግን ጋሽዬ ስላሉ አፉን አዘጉት ማለት ነው። አብርሽን እና እኛ አብርሽም ሆነ ሩታም ሆነ ለእኛ አንድ ናቸው። ወደ ራሳቸው ተመልሰው የምናይበትን ይሄ ዝሙት ነገር ከዝሙት የሚተናነስ ነገር አለ ይሄንን አያሳዩኝ። እኔ ጋሽዬ አንጀቴን ነው የበሉት። የአባትነት ጥግ ከቡታ ድረስ መጥተው ይሄንን እርቅ ስላደረጉ እኔ በጣም ደስ ብሎኛል። የነገው ቪዲዮ ደግሞ ከዚህ የበለጠ አእምሮ ማየት አለብላለሁ። በሌላ ቪዲዮ እንገናኝ። ለሁሉም ይድረስ። ላይክ፣ ሸር፣ ሰብስክራይብ በማድረግ ሰሙ ሰላም